ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ገረማችሁ? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። መቼም እንግዲህ ሁልጊዜ ጆሮአችን አዲስ አዲስ አዲስ ነገር ነው ሁልጊዜ የምንሰማው፣ አንዳንዱም የሚያሳፍር፣ አንዳንዱም የሚገርም፣ አንዳንዱም በቃ ሰው መሆናችንን ሁሉ የሚያስረሳ ማለት ነው። በእውነት ወደ የቲክቶክ መንደር ማካሄድ ማንሰማው ዛሬ አዲስ ነገ አዲስ እረ በጣም ብዙ ነገር ነው የምንሰማው ማለት ነው። እንግዲህ አንድ ግለሰብ ሰማንያ ሶስት የሴት ልጅ የእርቃን ፎቶ ይዞ እያስፈራራ ይገኛል። አሁን ላይ እንግዲህ ዘመኑ የቴክኖሎጂ ዘመን ነው እና በየሁሉም አፕሊኬሽን የመደዋወል የማውራት ኢሞ ማነው ቪዲዮ ኮል የማውራቱ እንትን ይኖራል። ነገር ግን ይወራ ምን ይበሉ፣ እንዴት እንዴት የሰማኒያ ሶስት ሴት ልጆች እርቃን ፎቶ ይሰጠዋል? እኔ በሰውዬው ሰውየው ሜቢ ጭንቅላቱ የተነካ ወይም እንደዚህ አይነት ነው ይላሉ። እኔ በሰውየው አልፈርድም። ፈራጅ በርግጥ ፈጣሪ ነው። ምንም ቢሆን በሽተኛ ብንሆን ምንም ወደ ፍቅር ቢገቡ ሰማንያ ሶስት ሰው ሁሉ የእርቃን ፎቶ እንዴት ይለቃሉ? እንዴት ሰውነታቸውን። ሴት ልጅ በመጀመሪያ ክብር ነች፣ ክብር አላት። ምንም ብታፈቅረው ምንም ብትወደው ፎቶ ምናምን ልትልክለት ትችላለች እንዴት እርቃን ፎቶ እንልካለን? ለምን መጀመሪያ ክብራችን እራሳችንን መጠበቅ ያለብን። እንግዲህ ወደ ሀቢባ ቤት ጎራ ብዬ ሳዳምት ስሰማ የነበረው በጣም የሚገርም ነው። አንደኛ ሴትነታችንን በጣም ነው የረከሰው። ፈራጅ ምንም እኔ ባልሆንም፣ አንዳንዴ ደግሞ ራሳችንን እንመልከት ማለት ነው። ምንም ሰውየው ጋር ስተዋሩ እንትን ብትሉም እንዴት ሰማንያ ሶስት ሰው ሙሉ የእርቃን ፎቶ ለሰው ይልካል? ይሄ ፈጣሪ ያለው በእውነት ይሄ ሰይጣናዊ ድርጊት ነው። ሰይጣናዊ ነው። ምንም ሰይጣን እንትን መንፈስ እንኳን የሰይጣን መንፈስ ቢያድርባቸው ይሄ ሁላ ሰው እንዴት ልትሆኑ ትችላላችሁ? ፈጣሪ ሆይ ትዕግስቱን ስጠኝ። ሲቀጥል ደግሞ አንድ ሰው ከወደዳችሁን ካፈቀራችሁን ከተዋወቃችሁን ኦኬ እናንተ የእርቃን ፎቶ ስትልኩለት እንዴት እና የእሱን ፒክቸር የእሱን ፊዚካል አካል እንዴት አታዩም? የሰማንያ ሶስት ሰው እንግዲህ የእርቃን ፎቶ አለው ያሉ ነው የሚያወሩት። ፈጣሪ ይውቅ እንግዲህ ይህ ሁሉ ማለት ነው። ሁለተኛ እሱን እንደዚህ ስትልኩ እሱን ፊዚካል አታዩትም ወይ ፊቱን አታዩትም ወይ እንግዲህ ይሄን ድርጊት የሚያደርገው የሌላ ፎቶ የሌላ ሰው ፎቶ ተጠቅሞ ማርቆስ የሚባል ልጅ እንግዲህ እሱ በጣም ቆንጆ ልጅ ቆንጆና እንደዚህ ነው የእሱን ፎቶ ተጠቅሞ እኔ ነኝ እያለ ያወራቸዋል ሴቶች ሴቶችም የዚህ ጊዜ በመልኩና በቁንጅናው ያዩ ጊዜ ይማርካቸዋል። ይወዱታል። የዚህ ጊዜ አይደለም ፎቶዋን እርቃን አርጋ ከነሰውነቷ እርቃን ፎቶ ትልካለች። ይህን እንግዲህ አንደኛ የራሳችን ችግር ነው ብዬ አምናለሁኝ። ሁለተኛ ሰውየው በዛ አይነት ደረጃ የሰው ፎቶ የእነሱን ፎቶ እንደዚህ ይዞ ምን ሊያደርገው ነው? ምንስ ስንትል ሌለው ነው። ሁለተኛ አንደኛ የኛ ችግር ነው ብዬ ነው የማምነው። ሁለተኛ ደግሞ እንዶ ብታፈቅሩት እንኳን ብትወዱ እናንተ የእርቃን ፎቶ እስከምልኩ ድረስ ሰውየውን እንኳን ማንነቱን ፊዚካል አካሉን እንዴት አታዩም? እንዴት በቪዲዮ አታዩም? እናንተ ስትልኩለት እያነሳቸው አታዩትም ወይ? ሰውየውን ፎቶ ስላያቸው ብቻ ፎቶ የሌላ ሰው ለጥፎ እያወራ እኔ ነኝ እያለ ስለወራችሁ ብቻ ይሄን ድርጊት እንዴት ልትፈጽሙ ቻላችሁት? ፈጣሪ ትግስት ይስጠን። በእውነት ይሄ ሰይጣናዊ ድርጊት ነው። እውነት እንዴት የሰማኒያ ሶስት ሰው የርቃን ፎቶ አረ፣ በእውነት አረ፣ በጣም ነው የሚገርመው። እውነት ማስተዋል ይስጠን፣ ለሁላችንም ልቦና ይስጠን። ምን አይነት ነው ሴትነታችንን? ሴት ማለት ክብር ነች እና? እኔ ሰውየው ምንም ችግር እንኳን እንደዚህ ቢኖርበት እንዴት ነው ባላቸው፣ አይደለም አብሯቸው እንግዲህ፣ በስልክ በፎቶ ያወቁት ሰው ነው። እንዴት አካላቸውን ቀርጸው ይልካሉ? ሁለተኛ ደግሞ እሱም እንግዲህ እሱም በሰው ፎቶ ነው እንግዲህ ይዞ እያወራና እየተጀናጀናቸው ያለው ማለት ነው ሶ አሁን ላይ እንግዲህ ማን ነው ጥፋተኛው? እኔ ሴቶች ናቸው ነው የምለው። እኔ ሴቱኝ በሴት ላይ እንኳን ባልፈርድ ራሷ ሴቶች ናቸው። እኔ እሱ በሽተኛ ይሁን ኖርማል ይሁን አይዶን ኬር። ነገር ግን ሴቶቹ ይሄን ድርጊት ሲያደርጉ እንዴት ወደድኩሽ፣ አበርኩልሽ፣ ሞትኩልሽ እንኳን ቢል እንዴት ትበለው፣ ወሬውን ታውራ። ነገር ግን የእርቃን ፎቶ እንዴት ነው የሚልኩት? አረፈጣሪ ፈጣሪ ሆይን እንጃየሰማንያ ሶስት ሴት የእርቃን ፎቶ ሲሉ በጣም ነውየገረመኝ በውነት በእውነት እንግዲህ እሱን ሲያወጡት የሱ ፎቶ ሌላ ተምሌሉ ላይ ያደረኩት ትልቁ ሰውዬ ነው። እሱ ሌላ ያኛው ሌላ። እንግዲህ በሰው ፎቶ አድርጎ ነው እያወራቸው ምን ያላቸው ያለው ማለት ነው። እና እንግዲህ እሱ ያለው ይሄንን ነው። እንዴት ነው ግን እንደዚህ አይነት ድርጊት የሚያደርጉት? በፈጣሪ ያለው እኔ በሴቶችም ምንም ፍቅር ላይ ቢወርቁ ፍቅር ቢይዛቸው የእርቃን ፎቶ ለማያውቁት ሰው እንግዲህ፣ አንዷ ዱባይ ላይ ታማ ሆስፒታል ገብታ ራሷ አንስታ ነበረ። አንዷ ደግሞ ለቤተሰብ ተልኮብኛል እያለች ስታወራ ሲያወሩ ሰምቻለሁ ማለት ነው። እንግዲህ ይሄ ድርጊት አንደኛ ራሳችንን ምንም ሰውየው ጤንነትም ጥሩ አይደለም፣ ምንም ጤንነቱ አይታወቅም እያሉ ሲያወሩ ነበረ። ታወቀም አልታወቀም መቼም በስልክ እያወራን ነው እያወራቸው ነው እያወራን ነው አልኩ። ስብሀት እግዚአብሔር ይቅር ይበለኝ። እያወራቸው ነው። ነገር ግን ይሄንን አድርጋችሁ ላኩሌኝ ሲ ቢያንስ እንኳን የሱን ፊዚካል በኤሞ በምን በዝ በምታወሩበት ነገር እንዴት የሰውየውን ፊዚካል እንኳን ሳታዩ የሰውነታችሁን አካል ትልካላችሁ። አረ እንደው ፈጣሪ ቅር በላችሁ እንዲሁ ብታውቆትስ እንኳን ራሱ ባላችሁ ህይወታችሁ ላልሆነ ሰው እንዴት እንደዚህ ታደርጋላችሁ? በእውነት ማስተዋል ይስጠን ልቦናችንን ፈጣሪ የመልሰው እንጂ በጣም የሚገርም ነው፣ የምንሰማ ሁሉ ዘንድሮ ማለት ነው። አረ በፈጣሪ ምንጉር ነው። እና ፋሚሊዎች እውነት እኔ ቲክቶክ ላይ ነው እየገባሁ የምሰማው። እንግዲ የሰማንያ ሶስት ሴት የእርቃን ፎቶ ያዘው ያም እያወራቸው ያለበት ፎቶ የሌላ ሰው ፎቶ ተጠቅሞ በሌላ ሰው ፎቶ እነሱን እየተጨናጀነ በተራ በተራ በሰዓት በደቂቃ ይዞላቸው እየተጨናጀነ የእርቃን ፎቶ እያስላከ እነሱ ደግሞ በዛ ውስጥ ሆነው በፍቅር በሱ ውስጥ ሆነው እንደዛ ድርጊት ያደርጋሉ። በእውነት ሴቶቹ ምን ነክቶ ነው? አንደኛ እኔ በሴቶች ነው ምርዶ፣ አሁንም እንዳልኳችሁ ይሄን ድርጊት ያደረጉት ነገር ግን ይሄ ነገር ከሆነ በኋላ ደግሞ ራስን ፈቅደሽ ወደሽ ሰጥተሽ፣ መጨረሻ ላይ እንደዛ አይነት ድርጊት ከዛ ከሰው ጋር ወይም ስትጣሉም ሆነ ያን ነገር እለቀዋለሁ እያለ ነው አሉ የሚያስፈራራው ሶ ከዛ ጋር ሆኖ ሲል እናንተ አምናችሁበት የሰጣችሁትን ነገር ህይወታችሁን፣ ራሳችሁን የምታጠፉት ራሳችሁን የምታደርጉት ስታደርጉ ወይም ስልኩ ነበር መጠንቀቅ ያለባችሁ። አሁን ላይ ግን እንደዚህ እያረገ እንትን እያለ ነው ያለው። እርግጥ ያን ነገር አላደርግም እንኳን ቢል ራሱ ሊለቅ ይችላልና፣ ለምን አንደኛ ክብራችንን ዝቅ አድርገን ለምንድን በዛ አይነት ደረጃ በዛ አይነት ደረጃ እናደርጋለን። እናም ሴቶች ይሄ በእውነት በጣም ያሳፈራል። ኢትዮጵያዊነት ኢትዮጵያ የተባለ በቃ እንደ ነጮቹን እንጃ ነጮችን እስቲ ታይሻቸው ባትሉ እንደዚህ ክብራችንን አታን እንደዚህ ማድረጉ እንደዚህ ሰማንያ ሶስት ኢትዮጵያኖች የእርቃን ፎቶ ላአንድ ሰው ላኩ። በስመ አብ ወልድ ወመንፈስ ቅዱስ በእውነት በጣም ነው የሚገርመው። እንግዲህ ያንን ፎቶ ይዞባቸው እያስፈራራቸው እለቅብሻለሁ እለቀዋለሁ እያለ ሲያስፈራራቸው ነበር። ድሮ ነበር ከመላክ በፊት በፊት ህይወትሽም ሊሆንም አይችልም ምክንያቱም አሁን ላይ የሚያደርገው ይሄንን ነውና ስለዚህ እህቶች ተጠንቀቁ በዛ አይነት ደረጃ ባትሄዱ ጥሩ ነው በእውነት ይሄ እንግዲህ ያችልሽ ሆስፒታል ገብታ እራሷን ስታ ራሷን ጥላ ነው የተገኘችው አሁን ወደ ቤተሰብ የተላከባትም ልጅ አለች በቃ ይሄ ነገር እያለ ለምንድን ነው እንደዚህ አይነት ድርጊት የሚደረገው? እኛን ራሳችን ጥፋተኛዎች ማለት ነው። እና በእውነት በጣም ነው የገረመኝ። የሰማንያ ሰው ሶስት ሴቶች ሲሉ በእውነት ልቦና ይስጠን እላለሁ። እና እህቶች ብንጠነቀቅ ጥሩ ነው። በኋላ ላይ ያ ነገር ስታደርጉት ነበረ፣ ልለቀው ነው፣ ላደርገው ነው ካለ በኋላ ራስን መጣል ተገቢ አይደለም። ለነበረን ቆይታ አመሰግናለሁ። ማስተዋል ይስጠን።